አንድ ሴት ተደፈረች ብለን እናስብ። ልክ ስትደፈር ራሷን ወይ ልትስት ትችላለች፣ አ ፋይና ላትስትም ትችላለች። አይምሮ እስከ መጨረሻው ሰከንድ ድረስ ያለውን ነገር በሙሉ ይመዘግባል። ችግርን፣ አደጋን ዊትነስ በማድረግም ትራውማ ሊመጣ ይችላል። አሁንን ስንኖር አሁንን እያጣጣም ነው አይደለም? ሁለታችንም እኩል አንድ አይነት ነገር አይተናል፣ ግን አክሰብት አድርገን ጭንቅላታችን ፕሮሰስ የሚያደርግበት መንገድ ይለያያል። ደመነፍሰይ ያለ ኋላ ነው። ከዚኛው ወደዚኛው መምጣት አለብን ነው እንዴት? አቴንሽን ስፓናችን እራሱ አሳጥሮታል። አሁን እንግዲህ የታመመውንን ቤተሰብ አየን፣ ጤናማውን ቤተሰብ አየን። እነዚህ ነገሮች አሁናችንን እየረበሹን ያሉት ለምንድን ነው ወደሚለው ልንመጣ ነው ማለት ነው እኔ ቤተሰቦቼ ሲያሳድጉኝ በትክክለኛ ወይ ብርቅዬ ልጅ ሆኜ ከነበረ አሁን ላይ ኃላፊነትም አልወስድ ምናምን ብቻ የሆነ ውጥንቅጥ የወጣ ልጅ የሆንኩት ለምንድን ነው ነው ፖይንቱ። ትላንትና የተፈጠረ ነው እንትን ነው ወይ በማላገናዝብበት እድሜ የተፈጠረ ነገር ሊሆን ይችላል አሁን ላይ መጥተው አሁኔ እያበላሸ ያለው ኦር ነገን እያበላሸ ያለው ለምንድ ነው ወደሚለው ልንመጣ ነው። የአእምሮ ቁስለት ወይም ትራውማ ምንድን ነው ከሚለው እንጀምራለን። እንግዲህ ትራውማ ማለት ስነልቦናዊ ስሜታዊ ወይም አካላዊ ምላሽ ነው ምላሽ ነው። ትራማ ማለት ምላሽ ነው፣ ሌላ ነገር የለውም። ግን ለምኑ ነው የምንመልሰው? ትላንትና በራሳችን ወይም በሌሎች ህይወት የተፈጠረን በጣም አስጨናቂና ዘግናኝ ክስተት ክስተቱን አንደኛ፣ ከዛ ደግሞ ክስተቱ ካለፈም ከረጅም ጊዜ በኋላ በተፈጠረ ጊዜ ላይ እንደነበረው መጨናነቅ፣ መረበሽ እና ግራ መጋባት ስሜት ላይ አሁን ማስተናገር ነው። ላይ ለምሳሌ አንድ ሴት ተደፈረች ብለን እናስብ። ልክ ስትደፈር አእምሯችን እንግዲህ እራሷን ወይ ልትስት ትችላለች፣ አ ፋይናሊ ላትስትም ትችላለች። አእምሯ እስከ መጨረሻው ሰከንድ ድረስ ያለውን ነገር በሙሉ ይመዘግባል። ያየችውን፣ የሰማችውን ድምፅ፣ ያሸተተችውን ሽታ፣ የዳሰሰችውን ነገር ሁሉን ነገር ታስታውሳለች። ስለዚህ ልክ ያሰው ወይም አውሬ በላን ራሱ ብለን ብናስብ ለምሳሌ ልክ ጅቡን ሳየው እሱ ጥሩ ምሳሌ አይሆንም። ምክንያቱም አይምራችን ቶሎ ሸቶፍ ያደርጋል። አሁን ብዙ ጊዜ ጅብ ሰዎች ሲበላቸው እናስባለን እና እንጨናነቃለን ወይኔ እግራቸውን ሲገነጥላቸው ምን ተሰምቷቸው ምናምን አለ። ግን እንግል ፋይት ኦር ፍላይት ሞድ ላይ ስንሆን አናስብም፣ አናገናዝብም፣ ኢንፎርሜሽን አያወስድም ጭንቅላታችን። አልሬዲ ሸቶፍ፣ ምንም አይነት ፔን አይሰማቸው እነዛ ሰዎች በሰላም ነው ሄዱት። ለእኛ ግን በጣም ይዘገንን አይነት ኤክስፒሪየንስ ይመስለኛል። እና በተደፈረው ምሳሌ ብሰጣችሁ ያቺ ሴት ስትደፈር የነበረ ሽታ አለ ብያችኋለሁ። የዳሰሰችው ነገር አለ ለምሳሌ በጣም ቀዝቃዛ የብረት አልጋ ነክታ ከሆነ አለ፣ ጭንቅላቷ ውስጥ ተመዝግቦ ይቀመጣል። የተሰማት ስሜት ተመዝግቦ ይቀመጣል። ስለዚህ አሁን ያ ነገር አለፈ፣ አልታከመችውም፣ ዲል አላረገችው፣ አለፈ፣ አደገች፣ ስራ ጀመረች ምናምን። ድንገት ታክሲ ውስጥ እየሄደች ሰላማዊ ሰው ናት፣ ወደ ስራ እየሄደች ነው ምናምን፣ በቃ ዘንጣ ሊሆን ይችላል፣ ብቻ የራሷ ቫይብ ላይ ነች የሆነ ሽቶ ቢሸታት ያንን የተደፈረች በሞመንት ልታስታውስ ትችላለች። ሜቢ ያኛው የደፈራት ሰውዬ ተቀባው ሽቶ ተመሳሳይ ብታሸት እንዳ ማለት ነውና አያችሁ፣ በሽታ ከዛ በኋላ ግን ምን ውስጥ ነው የሚከታት መሰላችሁ? ልክ ስትደፈር ጭንቅላቷ ፋይት ኦር ፍላይት ትታገላለች፣ ትጮሃለች፣ ሰውነቷ ይንቀጠቀጣል፣ አይደለ ብዙ ልቧ ቶሎ ቶሎ ይመታል ብቻ ለመግለጽ የሚከብዱ ብዙ ስሜቶችን በአንዴ ትርምስምስ ያሉ ነገሮችን ነው የምታስተናግዱ። ያች ሴት ያቺ ሴት ልክ ታክሲ ልትይዝ ያ ሽቶ በሸተታት ሰዓት ስትደፈር የነበራትን ኢሞሽኖች ሁሉ ነገሮች እንዳለ ተክተልትለው ይመጣሉ። ቀኗን ነው የሚያበላሹት፣ በአንድ ሽቶ ምክንያት። ሰው ትራማ የምንለው ያንን ነው ማለት ነው። ያ የተፈጠረብን ነገር ከብዙ ዓመት በፊት ሊሆን ይችላል፣ ከ10 ዓመት በፊት ሊሆን ይችላል፣ ከ20 ዓመት በፊት ሊሆን ይችላል የተፈጠረው ግን አሁን ይህን ሲቀማኝ ማለት ነው። ትራውማ ማለት ትናንትናን የተፈጠረው ግን አሁን ይህን ሲቀማኝ አሁን ላይ ልክ እንደ ትላንት እንደሆንኩት ሲሆን ዛሬን እንዳልኖር ነገን እንዳልኖር ሲያደርገኝ ትራውማ ብለን ልንለው እንችላለን። ሁለት አይነት ትራውማ አለ። አክቹዋሊ ብዙ ናቸው፣ ግን አሁን ለምንፈልገው እንትን አኪት ትራውማ እና ክሮኒክ ትራውማ ይባላሉ። አኪት ትራውማ የምንለው ክስተት ነው አደጋ ነው አደጋ ብለን ልናስበው የምንችለው ነገር ነው። ባይ ዘ ዌይ ትራውማ ከራሳችን ላይ ሲደርስ ብቻ አይደለም። እኔ የሆነ ጊዜ ክፍለ ሀገር ሄጄ ስመለስ ሰው ተገሽቶ አየሁ። ከዛ በኋላ እንትን ነው ላይክ እንዲህ እልፍ ስንል ነው እና በጣም የሚዘገንን ኢቨንት ነው ሰዎች ከቦታል ማም ጭንቅላቱ እንዲህ ተከፍቶ ነው ያየሁት። በቃ እንዲህ ነው። እንዲህ እልፍ ስትሉ የምታያት ነገር የለችም። አንድ እይታ ናት እኮ እስካሁን ድረስ አለ። ግን ላይክ እንደ ትራውማ ሆኖ አይረብሸኝም። ረጅም ጊዜ ግን በቃ ስተኛማ አይኔ ስከደን አስታውሰው ነበረ በጣም ረጅም ዓመት፣ ኢቨን አሁን ራሱ በጣም ደስ ማይል ስሜ ነው የሚሰማኝ። ትራውማ ሆና ነገር እና አሁን እኔ አደጋን ዊትነስ አድርጌ ነው ያ እንትን ትራውማ አጋጠመኝ ብልም አጋጠመኝ ልል የምችለው እና ብዙ ጊዜ አሁን ሰዎች ሲገደሉ ያዩ ሰዎች እነሱ አልተገደሉም እኮ እነሱ ላይ ምንም ነገር አልመጣም፣ ግን ትራውማን፣ ችግርን፣ አደጋን ዊትነስ በማድረግም ትራውማ ሊመጣ ይችላል። ሰው ይሄ ግልጽ ነው። ሁለተኛው ደግሞ ክሮኒክ ትራውማ ብለን ልንለው እንችላለን። ይሄ አቢውዝ አንድ ጊዜ ብቻ ያልተፈጠረ ነገር ማለት ነው። ለምሳሌ አንድ ልጅ አንድ ቤት ውስጥ እየኖረች ለተከታታይ አምስት ዓመት እንደዚህ አይነት ኬዞች ሜቢ ሰምታችሁ ሊሆን ይችላል። ለተከታታይ አምስት አመት ለተከታታይ አስር አመት አቢዝ እየተደረገች ፊዚካሊ ሊሆን ይችላል፣ ኢሞሽናሊ ሊሆን ይችላል፣ ሴክሹዋሊ ሊሆን ይችላል። ብቻ እየተደጋገመ በየሆኑ ሰዎች የሚደርስ ጥቃት ነው። ያኛውም ትራውማ ነው ማለት ነው። ያ ግን ክሮኒክ ትራውማ ነው የሚባለው ማለት ነው። ሌላው አስተዳደግ እራሱ ትራውማ ሊሆን ይችላል። ቤተሰቦቻችን ትራውማ ሊሆኑብን ይችላሉ። ይስላሉ ማለት አስባችሁ ታውቃላችሁ? ቤተሰቦቻችንን እኮ ስናስባቸው በቃ ለኛ የሚያስቡ ለኛ የሚጨነቁ ዋጋ የሚከፍሉ አሁናቸው፣ ባለማወቅ ሊሆን ይችላል ብዙ ነገር የሚያደርጉት ግን አፍተር ኦል እኛ ወደፊት እንዳንሄድ ካደረገን አሁናችንን ከሰረቀን ነጋችንን ከሰረቀን ትራውማ ነው። በቃ ሌላ ምንም ፖይንት የለውም። ላይክ ድሮ ላይ በቃ እንደቀረን አይነት ስሜት ነው የሚሰማን። አሁን አሁንን ስንኖር አሁንን እያጣጣም ነው አይደለም። ባይዘ በጣም ብዙ አይነት ክላይንቶች ያጋጥሙናል። ምን ይሆናል መሰላችሁ? በጣም ብዙ ነገር ካላቸው መኪናቸውን እየነዱ አያጣጥሙትም። አሁን ለምሳሌ የሆነ ጤናማ ቤተሰብ ውስጥ ያደገ ልጅ የሆነ የትንጥዬ መኪና ብትሰጡት የሚያጣጥመውን ያህል ይሄ ሰውዬ ሰርቶ በጣም ብዙ ነገር ለፍቶ ያገኘውን ነገር እንዳያጣጥም ምግቡን ሲበላ እንዳያጣጥም፣ የሆነ ቦታ ሄዶ ሲዝናና አጣጥም የሚያሳው አሁን አሁን የለውም። ሰውየው ቀርቷል፣ በቃ የሆነ ጊዜ ላይ ቀርቷል። አሁን እኮ ስታዩት በጣም በሚገርም መኪና ሊሆን ይችላል የሚሄደው፣ የሚገርም ድርጅት ባለቤት ሊሆን ይችላል። ብዙ ነገር በቃ እንደ ሰው ዋው የሚያስብል ብዙ ነገር ሊኖረው ይችላል፣ ግን ሰውየው አሁን ላይ የለም። ስለዚህ ትራውማ የሚያደርገን እንደዛም ድሯችን ላይ ቀርተናል። ሰውየው አሁንም ችግረኛ እንደሆነ ሊሆን ይችላል የሚያስበው። በጣም ብዙ ሀብታም ሰዎች ሆነው የሆነ ልጅነታቸው ላይ ጥሩ ነገር ስላላሳለፉ ወይም ትራውማ ስላላቸው ወይ አሁን በልጅነታቸው አሁን በልተው በኋላ መብላት እንደማይችሉ እያዩ ወይም ደግሞ ያንን ኤክስፒሪንስ አድርገው ሲያልፉ ካለፈ በኋላ ካልታከመ ይሄ ሰውየ እኮ በጣም ሀብታም ነው፣ ሆቴል እኮ አለው ግን በኋላ አትበላም ይለዋል አይምሮ ምክንያቱም እንደዛኗ ነው አይምሯችን የሚሰራው። በፊት እንትን ያለውን ነገር ስላልታከመ ኦር ደሞ ያን ነገር ዲል አድርጎ አሸንፎ ስላላለፈ ይቆጣል። በቃ ያ ሰው አውጣ ገንዘብ ስትሉት ይቆጣል። በኋላ ሊራብ እንደሆነ ነው የሚነግረው ጭንቅላቱ። ይህንን ሞመንት ማቋለው ሊለው ይችላል ማለት ነው። ስለዚህ ብዙ ላይ አሁናችን እንዳንኖርና አሁናችን እንዳናጣጥም ከአሁናችን ጋር በደንብ በቃ ይሄ ፕሬዘንሳችንን ፊል እንዳናደርግ የሚያደርገን ነገር ነው ማለት ነው ትራውማ። ሰው ፋይናሊ ምን እናደርግ ከዚህ ነገር ለመዳን ምን እናደርግ? ሁለቱ ወሳኝ ናቸው። ሳይኮቴራፒ፣ ያው የካውንስሊንግ አገልግሎት ማለት ነው። ዋንትዋን እኛ ብቻ ከክላይንታችን አይ ሚን እኛ ብቻ ከካውንሰለራችን ጋር ብቻ ተገናኝተን የምናደርገው የንግግር ሕክምና ያስፈልገናል እንደ ሲቪሪቲው ማለት ነው። አሁን በእውቀት የሚፈታል። አሁን ብዙ ነገር አወቃችሁ ዛሬ። እኔም ይሄንን ነገር ለመጀመሪያ ጊዜ ሳቅ ኦኬ፣ እንዲህ ሆነው ለዚህ ነው እንዲህ የማደርገው ለዚህ ነው ምናምን ስትሉ እውቀት አይደል ነፃነት የሚወጣው እውቀት አይደል አርነት የሚወጣን። ስለዚህ ከዛ በፊት ግን ይሄኛው አለ ላይክ ሲቪየር ከሆነ ግዴታ ካውንስለር አግኝተ ማናገር አለብን። ምክንያቱም በጣም ዛሬያቸው የተቀማ ሰዎች አሉ። በቃ እንዲህ ሳታስቡ ስትነኳቸው በቃ ሰማይ የተደፋባቸው የሚመስላቸው ዛሬውኑ ገመድ ይዤ ካሮጥኩ የሚሉ ምናምን ያ የልጅነት እንትናቸው በጣም ሲቪየር የነበረ ዛሬያቸው ሙሉ ለሙሉ የተቀማ ማለት ነው። ስለዚህ እነሱ ግዴታ ካውንስሊንግ አገልግሎት ማግኘት አለባቸው። ግሩፕ ቴራፒ ይረዳል። ሁለቱንም አዘሴም ታይም ማድረግ ይቻላል። ኦር ደግሞ እንደ እንትናችሁ ካውንስለራችሁ ይወስንላችኋል፣ እንዳላችሁበት ሁኔታ ምናምን የእያንዳንዱን ሰው ስለማወቅ ስለማይቻል ማለት ነው። ስለዚህ እነዚህ ሁለቱ ዋና እንደሆኑ አስበን ከዛ ግን እነዚህ ነገሮች ደግሞ ያግዙናል። ሁሉም ሰው ለክ በጣም ትራውማታይዝድ ሆኗል ብለን ልንል ስለማንችል፣ እኩል አይደለም እንትናችን ቅድም እንዳልኳችሁ ኢቨን የምናስብበት ሁለት እኩል ነገር አይተን የምንወስድበት መንገድ ያን ነገር አክሰፕት ያን ነገር አክሰፕት የምናረግበት ነገር የሁላችንም ይለያያል፣ አይደለ አሁን ለምሳሌ እኔ ያየሁት ጭንቅላቱ ተከፍቶ መንገድ ላይ ያየሁት ያልኳችሁ የተገጨውን ሰውዬ ሌላም ሰው አይቶት ሊሆን ይችላል፣ ግን በህልሙ ላይ ይመጣበት ይችላል ምናም። ሰው አያችሁ አይደለ ሁለታችንም እኩል አንድ አይነት ነገር አይተናል፣ ግን አክሰፕት አድርገን ጭንቅላታችን ፕሮሰስ የሚያረግበት መንገድ ይለያያል። ስለዚህ በአራቱ ማስተዳደግ ውስጥ አድርገው በጣም በተመረዘ ፋሚሊ ውስጥ አድርገው አድገው እንደዚ አይነት ይሆናሉ ያልኳቸውን ሰዎች ማይሆኑ ሰዎች አሉ። ስለዚህ ሁላችንም ችግር ያጋጥመናል ችግራችንን ግን ኢንተርፕሬት የምናደርግበት መንገድ ፕላስ ደግሞ አክሰፕት አድርገን ነገ ለመቀጠል የምናስብበት አቅማችን እና የመተርጎም ብቃታችን እኩል አይደለም ስለዚህ ለምሳሌ አያርገውና እናቴ ብትሞት እኔና እህቴ እኩል አይነት እንትን ላይኖረን ይችላል አይደል እኔ ተነስቼ ምናም ግዳ ላስተናግድ ይችላል አላዘንኩ ማለት አለ ለሁለታችንም እኩል ነው እናትነቷ ግን እንግዳ ላስተናግድ እችላለሁ፣ ምን ጎደለ እችላለሁ፣ የቀብር ስነ ስርዓቱ እንዲህ ቢሆን የህይወት ታሪኳ ቢጻፍ ምናምን ልል እችላለሁ። እህት የስራ ሶስታ ምግብ ላበላ ትችላለች። ግን ለሁለታችንም እናታችን ናት። ምንድነው ችግሩ? እኩል አጋጥሞናል። ግን ችግሩን ኢንተርፕሬት የምናደርግበት መንገድ የሁለታችንም ኮምፕሊት የተለያየ ነው። ስለዚህ ትራውማ እንትን ሊለን ይችላል። ሁላችንም መጥፎ ነገር ዊትነስ ልናደርግ እንችላለን። ኦር በአስተዳደግ በምናምን ብቻ ብዙ ነገር አይምሯችን ውስጥ ኢንፑት አለ ግን ያንን ነገር ዲል የምናደርግበት መንገድ ያንን ነገር ፕሮሰስ የምናደርግበት መንገድ እና ከዛ ነገር ደግሞ ለመውጣት የምንወስደው እርምጃ የሁላችንም ይለያያል። ስለዚህ ለዛ ነው እነዚህ እነዚህ እናድርገው። እዚህ ሳይመጣ መዳን የሚችል ሰው አለ። ምክንያቱም በቃ ይሄ የሰውየው የአቀባበል ሁኔታው እና ላይፍ ፉል ኢምፕሊመንት እንደማድረግ ችሎታው ማለት ነው። ስለዚህ ምን እናድርግ? አንደኛ ትናንትና መሆኑ ማወቅ ትራውማ ወደ ኋላ ነው ይመልሰናል፣ ያልኳቸው አለ ዛሬ ይነጥቀናል። ትላንትና መሆኑን ማወቅ አንደኛው መልስ ነው። ስለዚህ ትራውማ ትላንትና እንድንቀር ወይም ትላንትናችን ላይ እንድንቀር ዛሬያችንን እንዳናይ ነጋችንን ያበላሸዋል፣ ወይም ዛሬ ላይ እንዳንኖር ያደርገናል። ካለን ለአእምሯችን፣ ይሄ ነገር እኮ ትላንትና የተፈጠረ ነው ብለን መንገር ባይዘ ስንነግረው ያምንናል አእምሯችን ለራሳችን የምንነግረውን ነገር በጣም ነው የሚያምነን፣ በጣም ነው የሚቀበለን ጭንቅላታችን ወይም አይምሯችን ስለዚህ ራሳችን ላይ መስራት ስለዚህ እንዲህ መሆነ እኮ ልጅሌ የምናደድበት እንዲህ ስለሆነ ነው እንዲህ ስለሆነ ነው ሪዝናውት እያደረግን ብንችል እየጻፍን ስንጽፍ ምንጽፈው ነገር ሌላ ሌላ እስኪሎች አሉ። መጻፍ ሌላ እስኪል ነው። አይቶ መረዳት ማንበብ ሌላ እስኪል ነው። መናገር ሌላ እስኪል ነው። በሶስቱም ነገር ነው ጭንቅላታችን ውስጥ እያስገባ ነው ያለው ማለት ነው። ትላንት መሆኑ መንገር ስለዚህ፣ ዛሬ እንደዚህ ልጄ ላይ የምጭሆኑ ትላንትና እኔ እንዲህ ስለነበርኩ ነው። ትላንት እንዲህ ስለተፈጠረብኝ ነው። ሰ ይሄ ትላንትና ነው። ሰ ይሄ ዛሬን ማስተካከል አቅም አለኝ ብዬ ለራሴ ስነግረው ማስተካከል እችላለሁ። ሁለተኛው ከደመ ነፍሳዊ የአንጎል ክፍል ወደ አሳቢው መምጣት። ቅድም ምን አለን? ፊትለፊታችን ላይ ያለው ፊትለፊት ላይ ያለው የፍሮንት አለው በምንለው እሱ ነው። ማሰብን፣ ማገናዘብን፣ ሪዝናት ማድረግ ጀጅመንት ና የሚሰራው እሱ ነው ደመነፍ ሳይ ያለው ኋላ ነው። ሶ ከዚህኛ ወደዚህኛው መምጣት አለብን። ነው ሶ እንዴት እንምጣ? ትራውማ ላይ ስንሆን እንግዲህ ያቺ ቅድም የሰጠኋችሁ ምሳሌ የተደፈረችው ሴት ፋይት ፍላይት እና እንትን ፋይቲንግ ፍላይት ሞር ላይ ነው የምትሆነው። መሮጥ ነው የምትፈልገው፣ ልቧ በጣም የምታነው፣ ሁሉ ነገር አትቆጣጠረው ምናምን ልክ እንደዛ። ትክክለኛው ላይፋችን ላይ ስንሆን which is not ለኛ ጥሩ ማለት ነው ስለዚህ ይሄ ደመነፍሳይ አንጎል ክፍል ላይ ስንሆን፣ ለምሳሌ በቃ በጣም ልባችን ሲመታ የምናደርገው ማድረግ ፊጋራት ማድረግ ሲያቅተ ምናምን ወደ ራሳችን የሚመልሱን የተወሰኑ እንትኖች አሉ ቴክኒኮች አሉ። ለሁሉም ሰው የተለያየ ቴክኒክ ነው ያለው፣ እንዳልኳችሁ ቅድም ሁሉም ሰው የተለያየ ኮፒ ሜካኒዝም ስላለው ማለት ነው። ስለዚህ ለምሳሌ እኔ ሁለት ሊትር ውሃ ስጠጣ እረጋጋለሁ። ያለ ክላይንታል ሁለት ሊትር ውሃ እኔ ቀኑን ሙሉ ራሱ አልጠጣ አስባችሁ ታል ስለዚህ ከጠጣ ይረጋጋል ለሱ ኮፒንግ መካኒዝም ነው ዊቺዝ በጣም ሄልዚ ማለት ነው ለዛ ሰው በጣም ስለዚህ ውሃ መጠጣት ደግሞ ማይሰራልን ሰዎች አለን እንዴ በኖርማሉ ሰዓት ውሃ ስለማልጠጣ ሁሉም እንደዛ አይደለም የሁላችንም ስለሚላይ ስለዚህ ውሃ መጠጣት ሊሆን ይችላል ላይሆን ይችላል ለሁላችንም የየራሳችሁን ታቁት አላችሁ ግን የተወሰኑትን ነው መጸለይ መዝሙር መስማት፣ ሙዚቃም የሚያረጋጋው ሰው እንችላል። ሁላችንም እንደየታይፓችን እናደርጋለን። ሌላኛው አምስት አራት ሶስት ሁለት አንድ የሚባል ቴክኒክ አለ። ሜይ ቢ ብዙ ጊዜ እንደውም እንትን ላይ ስለሚዘዋወር ልታውቁ ትችላላችሁ። አሁን ይሄ ወይ በጣም ያስጨንቅ ሞመንት ላይ ስንሆን አላር አለን ግን ፕሬዘንት ታይሙ ላይ የለንም ነገር ነው። በቃ አለን እኮ እዛ ቦታ ላይ አለን፣ ግን ከራሳችን ጋር አይደለንም። በቃ ትናንታችን ላይ ነን ያለን። ኦር በቃ የሆነ ነገር ተፈጥሯል። ራሳችን እንዳንሆን ወይም ቦታውን እንዳንሆን ወይም ወደ ውስጣችን ወደ ራሳችን እንዳንሆን ያደረገን ማለት ነው። ደመነፍስ ላይ እንድንሆን ያደረገን የሆነ ነገር ተፈጥሯል። ስለዚህ ምን እናደርጋለን? እንቀመጣለን፣ እንረጋጋለን። ከዛ አምስት የምናያቸው ነገሮች ኔም የማደርግ ለምሳሌ አምስት የማየው ነገር፣ እዚጋ መስታወት ይታየኛል፣ የእሷ ጃኬት ጥቁር ነው ይታየኛል፣ እዚጋ ፕሮጀክተሩ ይታየኛል፣ ሰው ከሆነ የሆነ ሰው ይታየኛል። ሶ አምስት ሊስት አደርጋለሁ ማለት ነው። ከዛ ደግሞ አራት ደግሞ የምንዳስሰው ነገር ለምሳሌ ይሄ እንጨት እንጨት ነው፣ የሆነ አይነት ቴክስቸር አለው። ግድግዳውን ብነካ ይቀዘቅዘኛል ከዛ ደግሞ የሆነ ጃኬቴን ብነካ የሆነ ብቻ የሆነ ፊሊንግ አለው። ሶ ፊል ማድረግ በእጄ ማለት ነው። ከዛ ደግሞ ሶስት ደግሞ ምሰማው ድምፅ ይኖራል። ክላክስ ይሰማኛል፣ ወይ የሆነ ሰው ሲያወራል ሰማ እችላለሁ። ብቻ የሆነ ምሳማውን ድምፅ ኔም ማድረግ። ከዛ ሁለት ላይ ደረስን አይደለ? ሁለት ደግሞ ምናሸተው ነገር ለምሳሌ የራሳችን የተቀባነው ሽቶ ሽታ ሊሆን ይችላል ዋት ኤቨር ኢት ኢዝ ኢቭን መጥፎ ሽታ ሊሆን ይችላል። ዋናው ሀሳብ አይምሯችንን ማንቃት ስለሆነ ማለት ነው። ከዛ አንድ ደግሞ ምንቀምሰው ነገር ለምሳሌ ውሃ ሊሆን ይችላል። ማስቲካ ከያዝኩ ማስቲካ ሊሆን ይችላል። ብቻ ምንቀምሰው አንድ ነገር ሶ 5፣ 4፣ 3፣ 2፣ አንድ ስናደርግ ፕሬዘንት ሞመንት ላይ ጭንቅላታችን ይገኛል። በቃ ይሄ እግዚአብሔር እንደዚህ አድርጎ ነው የፈጠረው። ለምን እንዴት ምናምን ማለት የማንችለው ነገር ማለት ነው። ሰው ከደመነፍሳዊ እንትን ወጥተን ወደ አሳቢ ይመጣል ማለት ነው። ሰው ምን እያረኩ ነው፣ ምን እንደሆንኩኝ አውቃለሁኝ፣ ምን ማድረግ እንዳለብኝ ፊገር አውት ለማድረግ የሚያስበው ነው የሚያስፈልገኝ፣ ሪዝን የሚያደርገው ነው የሚያስፈልገኝ። ስለዚህ ባይዘይ እንትን የአበሻ ተረቶች አብዛኞቹ በጣም ልክ ናቸው። እኛ ኢትዮጵያን ምን ተርታቸውና ምን ይባላል? ስትናደድ አትወስን፣ አስታውሶኝ፣ ስ ደስ ሲልህ ቃል አትግባ። ለምን እንደሆነ ታውቃላችሁ? ስንደሰት ለምሳሌ ሰርግ መሀል ነው በቃ ወይ እየዘመርን እየጨፈርን ምናምን አይምሯችን ሀይ ሆኗል በቃ ላይ ደመ ነፍሳችን ላይ ነው ያለ ነው ሶ አናገናዝብም። እንትን እንላለን በቃ ፍሪጁ ነን ይችላለ ልንለው እንችላለን፣ ሙሽራውን። ገባችሁ? ግን እኛ ፍሪጅ መግዚያ ገንዘብ ላይ ኖሮ ይችላል፣ ኖሮንም ግን ለሆነ ፕላን ያስቀመጥነው ሊሆን ይችላል ከዛ ልክ ወደ ማገናዘቡ ሲመለስ አይምሯችን እንዴ ምናምን ነው የሚለን። ስለዚህ አያቸዋ ምን ሀል እውነት እንደሆነ ስንደሰት ቃል መግባት የሌለብን እነ ነው። ከዛ ደግሞ ስታዝን አትወስን ደግሞ የሚለው ልክ እነዛ ነው ያ ስትናደድ አትወስን፣ ሁለቱም ኢሞሽናል እንትን ላይ ናቸው። ስለዚህ ኢሞሽንን የሚሰራ አይምሯችን ክፍል ሌላ ነው። ከዛ ደግሞ ኮግኒቲቭ እንትናችን ያለው ይሄ ማሰብ ማገናዘብ ሪዝን ማድረግ ምናምን የሚሰራው ደግሞ ሌላ ነው ስለዚህ እዚኛው ላይ ሆነን እዚኛው ጋር መሆን አንችልም አንዱ ጋር ነው መሆን የምንችለው አይደል እዚህ ከሆንኩ እዚህ እኔ ቤት ከሆንኩ ቤት ነኝ እዚህም ቤት መሆን አንችልም ልክ እንደዛ ማለት ነው ስለዚህ ለዛ ነው ኢሞሽናል በምንሆንበት ጊዜ ራሳችንን ካል አድርገን ነው መወሰን ካለብን መወሰን ያለብን ማሰብ ራሱ የምንችለው ይሄ የሚያስበው ክፍል ወደ ፕሬዘንት ሞመንት ላይ መምጣት የሚችለው እነዚህን ቴክኒኮች በመጠቀም ነው። ሌላም አለ፣ የብሪዚንግ ኤክሰርሳይዝ ብዙዎቻችሁ ታውቁታላችሁ። አምስት ስበን ወደ ውስጥ እንከታለን፣ አምስት ሆልድ እናደርጋለን። ተናደን ራሱ ተንፈስ ስንል በቃ የሆነ የሚወጣ ነገር አለ ሰው። እነዚህ ፕራክቲሶች ይሄ ከደመነፍሳዊ አይምሯችን ክፍል አውጥቶ ወደ አሳቢው ያመጣናል ማለት ነው። ሌላው ትራውማ ጫፍና ጫፍ ላይ ነው የሚያደርገን ምን ያድርገናል? ወይ በጣም ተቆጪ ልንሆን እንችላለን፣ ወይ በጣም ዝምተኛ ልንሆን እንችላለን። በጣም ይሄ ሃይፐር በጣም ለፍላፊ ልንሆን እንችላለን፣ ወይ ደግሞ በጣም በቃ ማይናገር አልጋ ውስጥ ገብቶ የሚተኛ ሰው ሊያደርገን ይችላል። ስለዚህ የሆነ ጫፍና ጫፍ ላይ እንደሆናችሁ ከተሰማችሁ ስትናደዱ በቃ ቤቱን ግልብጥብጥ አርጋችሁ የምትናደዱ እቃ የሚወረውር ምናምን ሰው የሚጎዳ አይነት ንዴት ከሆነ ያላችሁ ብቻ ይሄ ጫፍና ጫፍ የሆነ ነገር ልክ አይደለም። ሁሌም አይደል ሰው መሃሉን መፈለግ። ስለዚህ እናቋለን ስሜታችን እናቋለን። ከተናደድን ከተቆጣን በኋላ ምን እንዳደረግን እናውቃለን አይደል ሰው። ለራሳችን ጊዜ መስጠትና ራሳችን ማዳመጥ ከጫፍ ወጥተን ወደ መሀል ለመምጣት መሞከር ማለት ነው። ሌላኛው ምክንያታዊነታችንን ስለሚወስደው ማስተዋል። ይሄ ማለት እንግዲህ ከዚህ ጋር ተመሳሳይ ነው። ምክንያቱም ይሄ ደመነፍሳዊ አንጎል ክፍል ላይ ስኖር እንትናው ምክንያታዊነታችንን ነው የሚወስድብን፣ አይደል ምክንያታዊ መሆን አንችልም። እንትን ነው ይሄ ማገናዘብ ማሰብ ምናምን ስለማንችል ምንወስነው ውሳኔ ልክ አይደለም። ጥሩ አማራጭ አድርገውት አሁን እነሱ ይዘው አይገቡም። ሰው ሰላማዊ እንቅልፍ ያገኛሉ ማለት ነው። ሰውነታችን ከሚጠይቀን አንዱ እንቅልፍም በጣም ማይተኛ ሰው ማለት ነው እድሜውን እያሳጠረ በቃ እያቆረጠ እንደሚሄድ የሚያጨሰው ሊሻል ይችላል። ባይዘ የሚያጨሰው ሳምባ ነው የሚጎዳው። በቃ አለቀ፣ ካንሰር ሊይዘው ይችላል ያው አፍተሮል መሞት አይቀርም ግን ይሻላል የእሱ ይሻላል። እንቅልፍ ማያገኝ አይምሮ ግን መስራት አይችልም። ስለዚህ እንቅልፋችን የሚነጥቀን ነገር ምንድነው? ሰውነቴ ምንድነው የሚነግረኝ? እንደተኛ ከነገረኝ በቃ መተኛት ነው ያለብኝ። እኔ ስኖር ነው ለባሌ ሚስት መሆን የምችለው፣ ለልጄ እናት መሆን የምችለው፣ ለእናቴ ልጅ መሆን የምችለው፣ ለአባቴ ልጅ መሆን የምችለው፣ ለእህቶቼ ወንድምና እህት መሆን የምችለው እኔ ስኖር ነው አይደል። ሰውነቴ የተኝ ጭንቅላቴ እንድተኛ እየነገረኝ ውስጣችን የሚከናወነውን ነገር በሙሉ ያውቃል አይምሯችን። ኢቨን ባይዘ ክሮኒክ የሆነ በሽታ ሊይዛቸው ሲል የሚያውቁ ሰዎች አሉ። ሰውነታችን እኮ ያውቋላል። ለምሳሌ ኩላሊታችን ፌል የሚያደርግ ከሆነ ያውቀዋል። ምን ላይ እንደሆነ ኩላሊታችን አለ እንደመነፍሳዊ እንትናችን ያውቀዋል። ግን ይሄ ለሚያስበውና ለእንትን ለሚለው ግን በሳይን ነው የሚያሳየው። ስለዚህ እየደከመኝ ነው ይላሉ ግን አያዳምጡትም። ራሳቸውን ለራሳችን ሰውነታችን የሚነግረንን ነገር ማዳመጥ መብላት በጣም ብዙ ሰዎች የመብላት ችግር አለብን። ወይ በጣም እንበላለን ወይ ደግሞ አንበላ። ስለዚህ አንደኛ ጤናማ ምግብ፣ ሁለተኛ ደግሞ ሰዓታችንን እና በሚያስፈልገን ሰዓት ለመመገብ መሞከር አለብን። ስለዚህ ምግብም ግዴታ ነው፣ ልክ ኦክሲጅን እንደሚያስፈልገን ሁሉ አእምሯችን በስነስርዓት እንዲሰራ እንቅልፍ ያስፈልገዋል፣ ምግብ ያስፈልገዋል፣ እረፍት ያስፈልገናል። ሰው እነዛን ነገሮች ሰውነታችንን በማዳመጥ እንትን ማለት እንችላለን ማለት ነው። ስለዚህ በአጠቃላይ ምን እናድርግ የሚለው እነዚህ ነው። ይሄ አሁን አንድ ሰው እነዚህን ነገሮች ላይክ በየቀን ህይወታችን ነው ፕራክቲስ ማድረግ ምናምን። አሁን ሳይኮቴራፒ ላይ ከፍተኛ ሰዎች ላይ ለውጥ የሚያመጣው ነገር ምንደሆነ ታውቃላችሁ? ሳይኮ ኤዱኬሽን የሚባል ነገር አለ። ምን እናደርጋለን? አሁን ለምሳሌ አንድ ሰው ዲፕሬሽን ከያዘው ዲፕሬሽን ማለት እኮ ይሄ ነው። ዲፕሬሽን የያዘ በዚህ በዚህ ምክንያት ሊመጣ ይችላል። ኦቪየስሊ የአእምሮ በሽታዎች ሶስትና አራት አስተዋጽኦ ያላቸው ነገሮች ተሰብስበው ነው ሊያመጧቸው። ሰ ይሄ ነገር ከዚህ ተነሳ መጣ ሶ እንደዚህ እንደዚህ ማድረግ አለበት፣ በሽታው ይሄ ነው ብለን ስንነግረው አንደኛው እሱ ነው ነፃ የሚያወጣው ሳይኮ ኢዱኬሽኑ ማለት ነው። ስለዚህ መታመሙን ማወቁ ከዛ፣ በሽታው ምን አይነት ሳይን አለው የሚለው ይሄንን ሳይን ሲመጣብኝ ይሄ ላድርግ የሚለውን ውጤት ላይ እንዲደርስ ያደርገዋል ማለት ነው። ስለዚህ ማወቅ ማንበብ፣ ሶሻል ሚዲያው ላይ በጣም ብዙ የሚጠቅሙን ነገሮች አሉ። ብዙዎቻችሁ ተስማሙበት አላችኋል። በጣም አንድ ደቂቃ ቪዲዮ ነው የምናየው። በአንድ ደቂቃ ሁሉም የሆነ ሰው በጣም እኔ የምከታተላቸው ሰዎች አሉና፣ በቃ የሙሉ ቀን ውሏቸው በአንድ ደቂቃ ማየት ከቻልኩኝ፣ ታዲያ ዩቲዩብ ገብቼ ለምን 30 እና 40 ደቂቃ ትምህርት እማራለሁ? አይደለም የምር፣ እንደዛ ነው የሚያደርገን። ቁጭ እንዳንል በቃ ይሄ ሃይፐር አክቲቭ እንድንሆን ምናምን አደረገን። የሆነ ቁጭ ብለን መጻፍ ማንበብ የሰገጤ ነገር እንደሆነ፣ ሲሪየስሊ እውነቴን ነው የምናገረውና ትኩረት እንዳናደርግ ነገሮች ላይ ትኩረት እንዳናደርግ ህይወታችን ላይ ትኩረት እንዳናደርግ ምናምን፣ ይሄ በሌላ ጎኑ አፌክት ያደረገናል። ተቡታ እናንሳ እሱን ግን፣ አቴንሽን ስፓናችንን በጣም አሳጥሮታል። ሰው ቁጭ ብለን መስማት አንፈልግም። የሆነ በአንድ ደቂቃ ጨርሶል እንዴ እንፈልጋለን። ስለዚህ ላይፋችን ምን አል አፌክት እንዳደረገው ስለዚህ ይሄ ባላንስ ያላደረገ ላይፍ ሁሉ ጊዜም ነዋሪውን ይጎደዋል አይደለ። አንድ ሰው በዚህ መንፈሳዊነት ራሱ ባላንስ ካላደረገ ልክ አይመጣ የሆነ ሰው ሁልጊዜ ጊዜ ቸርች ቸርች ብቻ ብሄድ ከዛ ደግሞ ሁልጊዜ ሚስቱ ያለች በቃ እኔ እየጸለክ ነው ዞር በይልኝ ምናምን ቤ ባላንስ ስላላረገው መንፈሳዊነቱ ራሱ መልሶ ይጎደዋል። ማለት ከእግዚአብሔር ጋር መገናኘት ነው፣ እግዚአብሔር እንትን ማለት ነው በእያንዳንዱ ህይወት። እኔ ሚን ባል ሚስቱን እኮ እንትን ሲል ሲያስደስት ትሪት ሲያደርገኮ እግዚአብሔርን እያገለገለ ነው፣ ማንንም አይደለም፣ አይደለ። ስለዚህ ባላንስ ማድረግ አለብን። ሰው ከእግዚአብሔር ጋር ይኖራል፣ ከሰው ጋር ይኖራል። ስለዚህ ሁሉም ነገር የተመጣጠነ ሚዛን ላይ ካልተቀመጠ፣ በሆነ አንድ ሰው ኢኮኖሚካሊ ምቻ አድጎ ሶሻል ላይፉ የተመታ ቢሆን ያ ሰው ውጤታማና ደስተኛ መሆን አይችልም። በቃ ይሄ የህይወት ዘርፎቻችንን ታቋቸዋላቸው አ በእነሱ ሁሉም ያስፈልጉናል። ሰውም ያስፈልገናል። ለራሳችንም ጊዜ መስጠት ያስፈልገናል። ከእግዚአብሔር ጋር ጊዜ ማሳለፍ ያስፈልገናል። ሰው በሁሉም የህይወት ዘርፎቻችን ካላደገን ውጤታማነ ማለት አይቻልም። ሰው አሁን ላይ ሰው በገንዘብ በጣም ካደገ በቃ ውጤታማ ነው ብለን እንላለን። ኦር በትምህርት በጣም የተማረ ከሆነ ያደገ ነው ብለን እንላለን። ግን ሶሻል ላይፉን ስናየው ሜይ ቢ አጠገቡ ማን እንደሚኖር ማያቅ ሰው ሊሆን ይችላል። ልጆቹ ከማን ጋር እንደሚሆኑ ማያቅ ሰው ሊሆን ይችላል። ምናምን ሰው ህይወት ላይ ባላንስ ማድረግ አንዱ እንትን ነው የምናስተካክልበት መንገድ ነው ማለት ነው። ሌላው ማንበብ ማወቅ ቁጭ ብለን ረጅም ቪዲዮዎች የተሰሩ አሉ መጽሐፎች አሉ በደንብ እነዚህ የሚያስረዱ። በቃ ማወቅ ከፈለግን አሁን በጣም እጃችን ላይ ነው ሁሉ ነገር ያለው። ስለዚህ ጊዜያችንን ተጠቅመን ለምን ጊዜን እያዋልኩ ነው? በጊዜ ምን እየሰራው ነው? ብለን አስበን ያንን ነገር ማድረግ ነው ብዬ አስባለሁኝ። አይሆፕ በደንብ ተረድታችሁታል ብዬ አስባለሁ። ስለዚህ እነዛ ልጆች በሙሉ ጤናማ ቤተሰብ ውስጥ ቢያድጉ ኖሮ የታመመ ሚስት፣ የታመመ ባል አይሆንም ዜንዳሞ የታመሙ ልጆች አያፈሩም ማለት ነው። ስለዚህ የትላንቱን ተመልሰን ማስተካከል ባንችል እኛ ራሳችን ላይ ግን መስራት እንችላለን። ዛሬ ኖ ማለት እንችላለን አይደለም። በህይወት እስካለን ድረስ አይምሯችን ይሰራል። ቅድም የሆነ ልጅ ጠይቆኝ እየነገርኩት ነበር እና እስከምንሞትባት ሰዓት ድረስ አይምሯችን ኢንፎርሜሽን ይወስዳል ድኜ ከተነሳሁኝ ለምሳሌ የሆነ ህመም ቢያመኝ ከዛ በኋላ ዶክተሮቹ ምናምን እየተረባረቡ እስከ መጨረሻው የምሰማውን ድረስ አይምሮ ይዟል። ይሄ መድኃኒት ውጋት ምናምን ሲባባሉ ሰማ ችላለሁ። ከዛ ግን ያንን መድኃኒት ይዞታል አይምሮ። ከዛ ድኜ ከተነሳሁኝ ይሄ መድኃኒት እኮ ነው ያዳነኝ ሲሉኮ ሰምቻቸዋለሁ ሲሉ ሰምታቸው ታውቁ? ስለዚህ አያችሁ፣ ይመዘግባል። ከዛ በኋላ ይሄ መድኃኒት ሰው እንደሚያድን አውቃለሁ ማለት ነው። ስለዚህ በህይወት እንትኖቻችንም ዘሴምቲንግ ነው። ከምናየው ከምናየው ነገር በሙሉ እንማራለን ሰው የት ነው ምውለው? ምንድን ነው የማየው? ዋናው እንትን ነው ማለት ነው። ስለዚህ ሁሉን ነገር ነጌቲቭንም ልክ እንደዛው ነው የሚመዘግበው አይምሯችን። ስለዚህ ቅድም ምን ብለናል? ልጅ ዜሮ ዜሮ ሆነ አይወለድም ማለን፣ የራሱ ይዞት የሚመጣው ነገር አለ። ከዛ ደግሞ ከቤተሰቡ ቤተሰቡ ቅድም እንዳልነው ጤናማ ቤተሰብ ውስጥም ሲያደግም የታመመ ቤተሰብ ውስጥም ሲያደግ ከቤተሰቡ የሚወስደአለን?። ከዛ ደግሞ ራሱ ዴቨሎፕ የሚያደርገው የሚጥለውም ነገር አለ፣ ከቤተሰቡ ማለት ነው። ከዛ ማንነቱን ይገነባል። ከዛ ግን የሚቆይበትን ነገር እየመሰለ ነው የሚሄደው። ሶሻል ሚዲያ ላይ የሚገነባን ነገር ብዙ አለ። አንድ ሰው አንድ ሰው ጥሩ ዶክተር መሆን ከፈለገ የሚከተለው እንዳለ እንትኑ ላይ ገብታችሁ ብታይ ዶክተሮችን ነው መከተል ያለበት፣ እንጂ የሆነ ዘፋኝ እየተከተልኩኝ ጥሩ ዶክተር ለሆን አልችልም። አይደለም የምሬን ነው። ስለዚህ የምንቆይበት ነገር እኛን ይቀርጸናል። ከዛ በላይፍ የሚሰራው ነገር እሱ ነው። ስለዚህ ምን ላይ ነው እየቆያችሁ ያላችሁት? ምን ላይ ነው እየሰራችሁ ያላችሁት? እሱን በደንብ ራሳችሁ መርምሩ። ግን የቤተሰብ ላይ ይዘን የመጣነውን ነገር ማስቆም እንችላለን። ልጆቻችን ላይ አናስተላለፍም ነው ዋናው መልእክት። በጣም አመሰግናለሁ።